ስብሓን ተዓላ ዘንድ እርዚቃችን ተጽፎልናል። ለዚህም ይህን ታሪክ ልንገራችሁ። አንድ ሰው ነበረ። ይህ ሰው ብዕር ውስጥ ገባ። ያ ጉድጓድ በጣም ጥልቅ የሆነ ጉድጓድ ነው። እዛ ቦታ ገብቶ ይተርፋል ተብሎ የሚታሰብ ሰው አልነበረም። ነገር ግን ይህ ሰው ሙቷል ብለው ባሰቡበት ሰዓት ላይ ተርፎ ተገኘ። በዛ ሰዓት ታዲያ እነሱም ተባብረው እንደምንም ብለው ከዛ ጉድጓድ አወጡት። ካወጡት በኋላ በረሃብና በጥማት ትንሽ ጊዜ እዛ ቦታ ስለቆየና እንዲሁም ደግሞ የተወሰነ ድንጋጤ ውስጥ ስለነበረ ወተት አፈላለጉና ሰጡት። ያንን ወተት ከጠጣ በኋላ እዛ ጉድጓድ ውስጥ እንዴት ብሎ እንደገባ እንዲሁም ደግሞ ያ ጉድጓድ በጣም የሚታይ እንደነበ ነበረ እየጠየቁት ባለበት ሰዓት ላይ እሱም ብድጋልና እዛ ጉድጓድ ውስጥ እንዴት እንደገባው ላሳያችሁ እያለ ያሳያቸው እየሞከረ ነበር። ነገር ግን ያ ሰው በትክክል እንደገና ገባ እዛ ጉድጓድ ውስጥ ማለት ነው፣ ለእነሱ ለማሳየት ሲሞክር ማለት ነው። ከዛ በኋላ እንደ በቀደሙ ተርፎ ይወጣል ብለው አስቦ ባለበት ሰዓት ላይ በዛ ሰዓት ሙቶ ነበር የወጣው። ከዚህ ታሪክ የምንማረው አላህ ሱብሃነሁ ወተዓላ የጻፈልን እርዚቅ ካለና የምንሞትባት ቦታ ከተገደበች እንዲሁም የምንሞትባት ሰዓት የተገደበች ከሆነች ምንም ያክል ነገር ቢመጣ ሊያጠቃን እንደማይችልና እርዚቃችንን ሳንጨርስ እንደማንሄድ ነው። ይህ ሰው መጀመሪያ ያልሞተው ያቺን ወተት ሊጠጣ ታስቦለት ነው። ያቺ ወተት በማንም ጉሮሮ አልፋ እንዳትሄድ ስለተፈለገ ነው። የእሱ እርዚቅ ብቻ እንደሆነች አላህ ስብሃነሁ ወተዓላ አስቀድሞ ስለጻፈለት ነው። ነገር ግን ያቺን ወተት ከጠጣ በኋላና እዚህ ምድር ላይ ያለው እርዚቅ ካለቀ በኋላ ወደ ሞት እንዲሄድ ተደረገ። የሄደበትም ምክንያት በፊት አይሞትበትም አልሞተበትም ተብሎ የታሰበበት ቦታ ነው የሞተው ማለት ነው። ሱብሃናላህ። ስለዚህ በዚች ምድር ላይ ለኛ ታስቦልን የተቀመጠ ማንኛውም ነገር ያ ሂሳብ ወደኛ እንደሚመጣ ልናውቅ ይገባል። እኛ ምንም ያክል ብንገፈትረው እንኳን ርዚቃችን እስከሆነ ድረስ ወደ መምጣቱን አይተውም። እንዲሁም ደግሞ ምንም ያክል ብንፈልገውና ብንጓጓለት የቻልነውን ያክል ጥረት ብናደርግና እንቅልፋችንን አጥተን ለዛ ጉዳይ ረጅም ጊዜ ብናባክን እንኳን አላህ ሱብሃነሁ ወተዓላ ለእኛ ካላለው ያ እርዚቅ ለሌላ ሰው እንዲለው ከተፈለገ ወደዛ ሰውኑ ሊሄድ የሚችለው ያ ሰው ተኝቷል፣ አንተ እየፈጋህ እየለፋህ ነው ያለው። ነገር ግን እርዚቁ የሚሄደው ወደዛ ሰው ሊሆን ይችላል ማለት ነው። ለዚህም ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ዑርዋን ይልኩታል። ወደ ገበያ ሲልኩትም ሁለት ድርሃምን አስይዘው ነበር የላኩት። ሁለት ድርሃም ሲሰጡት ደግሞ አንድ በግን እንዲገዛ አስበው ነበረ። በሰዓቱ አንድ በግ ሁለት ድርሃም ነው የሚሸጠውና ያንን ሁለት ድርሃም ሰጥተውት ለዑርዋ ወደ ገቢያ እንዲሄድ አደረጉት። እሱም ገቢያ ሄደ ፈላለገና አንድ 1 ድርሃም አንድ በግ አገኘ። ከዛ በኋላ ያንን በግ አግኝቶ ይዞላቸው ወደ ነቢ መሐመድ ሰለላሁ ዐለይሂ ወሰለም አንድ ድርሃም አስተርፎ ሊሄድ ሲል አንድ ሰው መንገድ ላይ ገዛው፣ ያንን በግ ማለት ነው። ያ ሰው ደግሞ የገዛው ስንት ይመስላችኋል? ሁለት ድርሃም ማለት ነው። ከዛ በኋላ ሁለት ድርሃም ከገዛው በኋላ ያሰውዬ ሶስት ድርሃሙን ያዘና ተመልሶ ወደ ገበያ ገባና አሁንም በአንድ ድርሃም ደሞ አገኘ። በአንድ ድርሃም ይዞ ያንን በግ ረሱል ሰለላሁ ዐለይሂ ወሰለም ጋር ቀረበ። አስቡት እንግዲህ ነቢ መሐመድ ሰለላሁ ዐለይሂ ወሰለም የሰጡት ሁለት ድርሃም ለአንድ በግ ነበረ። ነገር ግን ዑርዋ እርዚቁ በሚገርም ሁኔታ ይሰፋ ስለነበረ ሁለቱንም ድርሃም አንዱንም በግ

በጉም መጣ ማለት ነው። እርዚቅ በኛ መላ ላይ ሆን ይችላል። እርዚቅ እኛ በፈለግነው መንገድ ላይ መጣ ይችላል። ነገር ግን እርዚቅ የሚመጣበት ጊዜው ተጽፎ ስለተቀመጠ አንተ ቁጭ ብለህም ሆነ ተንቀሳቅሰ ድንበር ያለፈ መቸኮል አንተ ሊታይብህ አይገባም። እንደውም በመቸኮለህ የተነሳ ብዙ ነገሮችን ልታጣ ትችላለህ። ያገር ሰው እንዲህ እያለ ይተርታል። የቸኮለ አፍሶ ለቀመ ይላል። አዎ አንድ አባት ልጁን ሲያስተምረው መቸኮል እንደሌለበትና መረጋጋት እንዳለበት ልጁን ሲያስተምረው አባትየው በፊት ክፍለ ሀገር የኖረ ስለነበረና የገጠርን አኗኗ ማኗር ስለሚያውቀው፣ ነገር ግን ከተማ መጥቶ ልጁን ከወለደና ካሳደገው በኋላ ልጁ ግን እንደ አባትየው መስከን የሚባል ነገር ስላልነበረው አባትየው ልጁን ሊያስተምር ፈለገ። ከዛም አባት ልጁን ለማስተማር ወደ ተወለደበት ገጠር ክፍለ ሀገር ይዞት ሄደ። ልጅየውም ምን እንደሚማር እንኳን አያውቀውም። ነገር ግን አባትየው ምን እንደሚያስተምረው በደንብ ጠንቅቆ የሚያውቅ ነበረ፣ ብልጥ አባት ስለነበረ። ልጅና አባትም ወደ ገጠር በሚገቡ ሰዓት ገበሬዎች ወደ እርሻቸው እየሄዱ ነበረ። ምክንያቱም ክረምት እየመጣ ስለነበረ ማለት ነው። ይሄንን ስቴፕ ነበር ልጁን ሊያስተምረው የነበረው። አባትየው እዛ ከተማ ላይ ምንበ የሚበላውን ምግብ እስኪ አሁን ላይ እንድትመለከተው ፈልጋለሁ። ከምን ጀምሮ እስከምን ድረስ እንደሚደርስ እንድታይ፣ እንድትከታተል ፈልጋለሁ በማለት ገበሬዎች ጋር እየወሰደ አባት ልጁን ያስተምራል። ገበሬዎችም እርሻ ማረስ ጀመሩ። ከዛም በኋላ ትንሽ ሳይቆዩ ዘሩበት፣ ያንን ያረሱትን መሬት ማለት ነው። ከዘሩበት በኋላም ብዙ ጊዜያትን ቆዩ። ከብዙ ቀናት በኋላ ደግሞ አረም ደረሰና ያርማሉ፣ ይኮተኩታሉ። ይህን ሁሉ ይመለከታል ልጅ። ከዛ በኋላ ደግሞ ብዙ ጊዜያትን ከቆዩ በኋላ ያጭዳሉ። አጭደውም ያንን ያገኙትን እህል ከጭዱ ፍሬውን የመለየት ፕሮሰስ ውስጥ ይገባሉ ከዛ በኋላ ነው አንተ እንድትመገበው ሰብስበው አምጥተው ወደ አንተም የሚያመጡልህ። ስለዚህ አንድ ጤፍ ጤፍ ሊሆን ዘንድና ወደ እንጀራነት ሊቀየር ዘንድ ይህን ሁሉ ስቴፕ እንዳለፈ ልታውቅ ይገባሃል ልጄ በማለት ክረምቱን ሙሉ እዛ ክፍለ ሀገር ላይ አቆይቶ ያስተምረዋል። በዛውም እግር መንገዱን የቂቤ አመጣጥን ከላም ወተት ከመጣ በኋላ ጊዜያትን ቆይቶ ወደ እርጎነት ከተቀየረ በኋላ እርጎም ተገፍቶ ቂቤ እንደሚወጣው አሳየው። ከዛም ይሄ ልጅ በጣም ተገረመና ወደ ከተማ ተመለሰ ማለት ነው። ማንኛውም ነገሮች እዚህ ምድር ላይ ሊሳኩ የሚችሉት ጊዜያትን በማሳ ካለፋቸው የተነሳ ነው። አላህ ሱብሃነሁ ወተዓላ እንኳን እንደዚህ አይነት ነገሮችን ለማስተማር ሲል ሰማይና ምድርን ኩን በማለት በሁለት ፊደላት ብቻ ሊያስደርግ በሚችልበት አቅሙ፣ ነገር ግን ስድስት ቀናትን እንዲፈጅበት አደረገ። ስለዚህ ዛሬ ያጣሃው ወንድሜ፣ ዛሬ ያጣሽው እህቴ፣ ነገ ነገ ወዲያ ያንቺ ቀን ሊመጣ ስለሚችል፣ ያንተ ቀን ሊመጣ ስለሚችል መታገስን መለማመድ ይኖርብናል። ነገር ግን የኛ ካልሆነ በኋላም የኛ ሊሆን እንደማይችል ልናውቅ ይገባል። የዛሬው መልእክቴ ነው። ሼር አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።